ጤና ይስጠለን የአሻም ተከታታዮች ለዛሬ ለተሰኞ ግንቦት 11 2017 ዓ.ም ያጠናቀር ናቸው የአሻም ሰባት ዜናዎቻችን ተጀምረዋል አስቀድመን ርዕሰ ጉዳዮቹን እንጠቁማችሁ በኢትዮጵያ ጠንካራ የጤና ስርዓት ለመዘርጋት የተጀመረውን ጉዞ የሚያጠናክር የገንዘብ ድጋፍ ተደረገ የልማት ባንክ ጋምቤላ ቅርንጫፍ ለችግሮች መፍትሄ በመስጠት የመፈጸም አቅሙን ማጠናከር እንደሚገባው ተነገረም የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ በጊዳቦ የመስኖ ልማት ጉብኝት አደረገ። በኢትዮጵያ ጠንካራ የጤና ስርዓትን ለመዘርጋት የተጀመረውን ጉዞ የሚያጠናክር የገንዘብ ድጋፍ ተደረገም። የጃፓን መንግስት በኢትዮጵያ ለሚደረገው የተላላፊ በሽታዎች የሕክምና አገልግሎት ስርዓት ማጠናከሪያ የሚውል 2.3 ቢሊዮን ብር ድጋፍ ማድረጉን የጤና ሚኒስቴር አስታውቋል። የጤና ሚኒስቴር ሚኒስትሯ ዶክተር መቅደስ ዳባ በተገኙበት በኢትዮጵያ የጃፓን አምባሳደር ሺበታ ሄርኖር እና የገንዘብ ሚኒስተሩ አቶ አህመድ ሺዴ የጃፓን መንግስት ለኢትዮጵያ ያደረገውን የገንዘብ ድጋፍ አስመልክቶ የሁለትዮሽ ስምምነት ሰነድ መፈራረማቸው መሆናቸው ተገልጿል። የጤና ሚኒስቴር ሚኒስትሯ ዶክተር መቅደስ ዳባ የጃፓን መንግስት ያደረገውን የገንዘብ ድጋፍ በኢትዮጵያ ጠንካራ የጤና ስርዓት ለመዘርጋት የተጀመረውን ጉዞ ይበልጥ እንደሚያጎላብተው እንዲሁም የህክምና ባለሙያዎችን ሙያዊ ክህሎታቸውን የሚያሳድጉበት መሆኑን መግለጻቸው ተነግሯል። ዶክተር መቅደስ የተደረገውን የገንዘብ ድጋፍ የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የህክምና አገልግሎት አሰጣጡን ለማዘመን የሚያስችል ዘመ ዘመናዊ የሕክምና መሳሪያዎችን ለማሟላትና የሆስፒታሉን የህንፃ ግንባታ ለተገልጋይ ማህበረሰቡ ምቹ በማድረግ ሆስፒታሉን የልህቀት ማዕከል ለማድረግ እንደሚውል አስታውቀዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በበኩላቸው የጃፓን መንግስት የኢትዮጵያ የጤና ስራ ተጠናክሮ እንዲቀጥል ለሚያደርገው የገንዘብ ድጋፍ በኢትዮጵያ መንግስት ስም ምስጋናቸውን አቅርበው ድጋፉ የሁለትዮሽ ስምምነቱን ከማጠናከር በላይ ለረዥም ጊዜ የዘለቀውን አጋርነት የሚያጸና ቃል ኪዳን ነው በማለት ገልጸውታል። ኢትዮጵያ የጃፓን አምባሳደር ሺበታ ሄርኖ በጃፓንና በኢትዮጵያ መካከል ያለው የሁለትዮሽ ግንኙነት ተጠናክሮ የሚቀጥል መሆኑንና የኢትዮጵያ መንግስት ለጤናው ዘርፍ እያሳየ ላለው ቁርጠኝነት ማድነቃቸውን አሻም ከጤና ሚኒስተሩ ይፋዊ ማህበራዊ ገጽ ያገኘችው መረጃ ያመላክታል። ሰው ሰራሽ አስተውሎት በጤናው ዘርፍ ጥራት ያለው አገልግሎት መስጠት እንደሚያስችል የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ገለጹም ጌዲዮን ይህንን ያሉት ከዓለም አቀፍ የሰው ሰራሽ አስተውሎት ፖሊሲዎች መመሪያዎችና ትግበራዎች አፍሪካ ምን ልትማር ትችላለች በሚል በኢትዮጵያ ቴክኖሎጂ ኤክስፖ 2025 ላይ በተዘጋጀ የፓናል ውይይት ላይ ነው። ከሰው ሰራሽ አስተውሎት ጋር በተያያዘ በተለይም አፍሪካ ልትጠቀምባቸው የምትችልባቸው ብዙ ዘርፎች እንዳሉ አውስተው፣ በተለይ ከጤና ጋር በተያያዘ ብዙ ልታተርፍበት የምትችልበት መሆኑን ጠቁመዋል። በጤናው ዘርፍ የበጀት እጥረትና በርካታ ችግሮች እንዳለ ያነሱት ሚኒስተሩ በዘ ዳር ፉ ሰው ሰራሽ አስተውሎት በአግባቡ መተግበር ከቻለ በተለያዩ ገጠራማ አካባቢዎች ጥራት ያለው የጤና አገልግሎት መስጠት እንደሚቻል ተናግረዋል። የአፍሪካ ሀገራት በሚቀጥሉት ሁለት ዓመታት የሰው ሰራሽ አስተውሎት ውጤቶችን ለህዝቦቻቸው በፍትሃዊ ተደራሽ ለማድረግ ከፖሊሲ ቀረጻ ጀምሮ እርምጃዎችን ሊወስዱ እንደሚገባ የአፍሪካ ህብረትን ወክለው የተገኙት ኮሚሽነር ሌራቶ ማታቦጊ ገልጸዋል። የአፍሪካ ሀገራት ለመላ አህጉሪቱ የጋራ የሆነና ሁሉንም ሀገራት ተደራሽ የሚያደርግ የሰው ሰራሽ አስተውሎት ስትራቴጂ ተግባራዊ ሊያደርጉ እንደሚገባም አመላክተዋል። በአህጉራችን ያሉ የአቅም ውስንነቶችን ለመቅረፍ በጋራ በመስራት ለውጥ ማምጣት እንችላለንም ነው ያሉት። የፓናል ውይይቱ ጊዜውን የጠበቀና ጠቃሚ ነው ያሉት የተባበሩት መንግስታት ድርጅት የቴክኖሎጂ ልዩ መልእክተኛ አማንዲፕ ሲንግ በበኩላቸው በአህጉርም ሆነ በሀገራት ደረጃ ሁሉን አካታች ውይይት መኖሩ በቀጣይ የምንመለከተው የፖሊሲ አቅጣጫ ይወስናል ብሏል። ሰው ሰራሽ አስተውሎት በዓለም አቀፍ ሆነ በሀገራት ደረጃ ተደራሽ ማድረግ ትኩረት የሚሰጠው ጉዳይ መሆኑን ያነሱት የተመድ ተወካይ ለሁሉም ተደራሽ የሆነ አገልግሎት የወደፊቱን ዲጂታል ዓለም መልክ ለማሳያ እንዲሁም ፍትሐዊና ቀጣይነት ያለው አገልግሎት ለመስጠት ያስችላል ብለዋል። የልማት ባንክ የጋምቤላ ክልል ቅርንጫፍ ለችግሮች መፍትሄ በመስጠት የመፈጸም አቅሙን ማጠናከር እንደሚገባው ተነገረም። በህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሰሞኑን ልማት ባንክ በጋምቤላ ክልል እየሰራቸው ያሉ ተግባራትን ተዟዙሮ ተመልክቷል። ክልሉ ለሰሊጥ፣ ለበቆሎ፣ ለጥጥ፣ ለአኩሪ አተር፣ ለማሾና ለሌሎች ተክሎችና አዝርቶች የተመቸና በተፈጥሮ የታደለ ሲሆን ባንኩ ብድር በመውሰዱ በእነዚህ የግብርና ዘርፎች የተሰማሩ አርሶ አደሮች እየሰሩ ያሉትን የግብርና ስራዎች ቋሚ ኮሚቴው በመስክ ምልከታው መቃኘቱን አሻም ከምክር ቤቱ ያገኘችው መረጃ ይጠቁማል። ከባንኩ ብድር ወስደው በመስራት ላይ ያሉ ባለሀብቶች ለሰራተኞች ትኩረት የሚሰጡ ከሆኑ ውጤታማነታቸው አረጋግጠው ይቀጥላሉ መባሉንም በዘገባው ተመላክቷል። ሌላኛው የምክር ቤቱ አባል ማህመድ አህመድ በበኩላቸው ልማት ባንክ ሰው ሰራሽና የተፈጥሮ አደጋዎችን ተቋቁሞ እየሰራ ያለውን ስራ አድንቀው ተስፋና ሞራል ወሳኝ በመሆኑ ከባለድርሻ ድርሻ አካላት ጋር ተቀራርቦ በመስራት አበረታሽ ለውጥ ማምጣት ይቻላል ብለዋል። የልማት ባንክ ጋምቤላ ዲስትሪክት ተጠባባቂ ስራ አስኪያጅ መሐመድ አሚን መሐመድ በበኩላቸው የልማት ባንክ ዓላማ ለቀጣዩ ትውልድ ገንዘብ አቅም፣ የስራ ተነሳሽነትና ጥረትን ማስተላለፍ መሆኑን ጠቅሰው በጋምቤላ ክልል በርካታ የግብርና ዘርፎች ሰፊ የኢንቨስትመንት አማራጭ መኖራቸው እንደሚሆን ተናግረዋል። የልማት ባንክ የኢንዱስትሪ ክትትል ዳይሬክተሬት ዳይሬክተር አቶ ጌታሰው ፋንታው በበኩላቸው ቀደም ሲል ለእርሻ ስራ የተሰጡ ብድሮችን ለማስመለስና ና መሬቱንም ሙሉ ለሙሉ ወደ ስራ ለማስገባት ከክልሉ አመራሮችና ና ከሚመለከታቸው የፌዴራል ተቋማት ጋር ስራዎችን እየሰሩ መሆናቸውን ገልጸው ይህንንም ወደፊት አጠናክረው እንደሚቀጥሉ ተናግረዋል። የውሃ፣ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ በጊዳቦ የመስኖ ልማት ግድብ ጉብኝት አደረገም። ጊዳቦ የመስኖ ልማት ግድብ በሲዳማ ክልልና በምዕራብ ጉጂ ኦሮሚያ ክልል አዋሳኝ ላይ በ1.6 ቢሊዮን ብር ወጪ የተገነባ ሲሆን ፕሮጀክቱ በ2002 ተጀምሮ በ2011 ዓ.ም ውሃ መያዝ መቻሉ ተመላክቷል። ግድቡ ስራው የተጠናቀቀ ቢሆንም በሲዳማ ክልል መገንባት ከነበረበት 12.8 ኪሎ ሜትር የውሃ መተላለፊያ ካናል 2.5 ኪሎ ሜትር ካናል ብቻ የተገነባ ሲሆን ይህም 400 ሄክታር ብቻ ነው ማልማት የሚችለው። በተመሳሳይ በኦሮሚያ ክልል መሰራት ከነበረበት 122 ኪሎ ሜትር ካናል ውስጥ 8.6 ኪሎ ሜትር ብቻ እንደተገነባ ነው የተገለጸው። ለፕሮጀክቱ መዘግየት የጸጥታ ችግር የዲዛይን ለውጥና መሰል ችግሮች ለአብነት በምክንያት መልክ ተጠቅሰዋል። ቋሚ ኮሚቴው በመልከታው የጊዳቦ የመስኖ ልማት ግድብ ፕሮጀክት ቀሪ ስራዎች ተጠናቀው ጥቅም ላይ ሊውል እንደሚገባ አሳስቧል። የሲዳማ ክልል 5000 ሄክታር መሬት ለማልማት የሚያስችል ሰባት የውሃ መተላለፊያ መስመሮች ግንባታ በተያያዘው ዓመት በማከናወን ላይ ሲሆን በክልሉ በአጭር ጊዜ ለ1400 ሄክታር የእርሻ መሬት የሚውል ውኃ ለማቅረብ እየተሰራ መሆኑን በመልከታው ተገልጿል። የክልሉ ውሃ ማዕድንና ኢነርጂ ቢሮ የወጣቶች ስራ ዕድል ፈጠራ አስተባባሪ የሆኑት ሙንጌታ ጳውሎስ በሲዳማ ክልል ከ5000 በላይ የሚሆኑ የዩኒቨርሲቲ ምሩቃን ወጣቶች ኢንቨስተሮችና በአካባቢው የሚገኙ አርሶ አደሮችን በማደራጀት በእርሻ ስራዎች ለማሰማራት መታቀዱን ተናግረዋል። ፕሮጀክቱ በፌዴራል መንግስት የሚገነባ መሆኑን የገለጹት ኃላፊው በክልሉ የሚገኝ ሜጋ ፕሮጀክት በመሆኑ ተገቢውን ድጋፍና ክትትል እያደረግን እንገኛለን ብለዋል። የጊዳቦ መስኖ ግድብ 62 ሚሊዮን ኪዩብ ሜትር ውሃ መያ ዙ የሚነገር ሲሆን በሁለቱም ክልሎች ከ13000 ሄክታር በላይ መሬት ለማልማት የሚያስችል መባሉን አሻም ከምክር ቤቱ ይፋዊ ገጽ ያገኘችው መረጃ ያመላክታል። ተመልካቻችን ለዛሬ ያዝንላችሁ የአሻም ሰባት ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። የእለቱ ተረኛ አሳላፊ አዲስ እንግዳ ሰው ነበርኩኝ። ቀሪ አሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን!